ሰላም ሰላም፣ እንዴት ቆያችሁ የዘመን ስፖርት ቤተሰቦች? ዘመን ስፖርት ተመልሷል። ዛሬ ማለትም ቅዳሜ የሚደረጉ በአውሮፓ ታላላቅ ሊጎች የሚደረጉ እግር ኳስ ጨዋታዎችን መረጃዎችን ወደ እናንተ ይዞላችሁ መጥቷል እስኪሁላችሁም ይህን ቪዲዮ ከመጀመሪያችሁ በፊት ላይክ ሸር እንዲሁም የሰብስክራይብ ምልክቷን በመጫን የዘመን ስፖርት አጋር መሆናችሁን አሳዩን ወደ መረጃዎቹ አልፋለሁ እንግዲህ ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች ይኖራሉ ከእነዚህም መካከል የእንግሊዝ ፕሪምየር ሊግን የምንመለከት ይሆናል አብራችሁን ቆዩ እንግዲህ ትናንትና መሻሹን ላይ የአርሰናሉ ዋና አሰልጣኝ ሚካኤል አርቴታ የተለያዩ መረጃዎችን ለጋዜጠኞች ሲያቀርብ ነበረ። ከነዚህ መረጃዎች መካከል ስለ የኋላ ላይ ግርግዳው፣ ስለ ገብርኤል ማግሃሌሽ፣ ስለ ካላፊዮሪ እንዲሁም ስለተለያዩ የጉዳት ዜናዎች መረጃዎችን አድርሷል። ከነዚህም መካከል የገብርኤል ማግሃሌሽን የጉዳት ዜና እንመልከት። ገብርኤል ማግሃሌሽ ያጋጠመው ጉዳት ከባድ ነበር ያለው ሚኬል አርቴታ ባጋጠመው ጉዳት በዚህ የውድድር ዓመት በቀሩን ጨዋታዎች ከሜዳ እንደሚርቅ ስለምናውቅ የእሱም ቦታ ለመሸፈን የተለያዩ መፍትሔዎችን መፈለግ አለብን ብሏል። እንዲሁም አርቴታ ስለ ሪካርዶ ካላፊዮሪ በዚህ ሰዓት ለጨዋታ ብቁ አይደለም። ቤን ዋይት እና ጁሪያን ቲምበርም እንዴት እንደሆኑ መመልከት ይኖርብናል። ጁሪያን ቲምበር በባለፈው ግጥሚያ ላይ በባለፈው ከፉላም ጋር በነበረው ጨዋታ ላይ እንግዲህ እንደምናስታውሰው የሀመስትሪንግ ጉዳት ነበረ ተብሎ ነበረ፣ ግን ዛሬ ላይ በወጡት የተለያዩ መረጃዎች ድካም ስለተሰማው ነው የቀየር ነው፣ የጉዳት ዜና አልተመለከትንም የሚል ዜናዎች እየወጡ ይገኛሉ። ሌላው የአርሰናል ዋና አሰልጣኝ ሚካኤል አርቴታ አርሰናል ቤት በተደጋጋሚ እየተከሰተ ስለሚገኘው የጡንቻ መሳሳብ ወይም የሐመስትሬን ጉዳት የተለያዩ ነገሮችን እያለ ይገኛል። ከነዚህ መካከል አርሴናል ላይ ብቻ በተለየ ሁኔታ የሚከሰት አይመስለኝም። በዚህ ጉዳት አራት ተጫዋቾች አሉን። የሚገርመው አራቱም የገጠማቸው ጉዳት ሙሉ ለሙሉ ተመሳሳይ አይደለም። እኛ በትክክል አናውቅም። በተደጋጋሚ በተጫዋቾች ላይ ያጋጠመውን የጡንቻ መሳሳብ መንስኤው ምን እንደሆነ ሁሉንም ለማወቅ ምርምር እያደረግ እንገኛለን ብሏል። ይህን ጉዳት ሌሎች ላይ እንዳይከሰት እንዴት መቀነስ እንዳለብንም ከሕክምና ባለሙያዎች ጋር ለመረዳዳት እየሞከርን ነው ሲሉ የአርሰናል ዋና አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫው ላይ አብራርተዋል። ከዚህ በተጨማሪ ሚኬል አርቴታ ዴክላን ራይስን የመሀል ተከላካይ አድርጎ ሊጠቀም እንደሚችል፣ ማለትም ዛሬ በሚኖረው ጨዋታ ዴክላን ራይስን የመሀል ተከላካይ አድርጎ ሊጠቀም እንደሚችል በተጠየቀው ጥያቄ ላይ በእርግጠኝነት ዴክላንን መሀል ተከላካይ አድርገን መጠቀም እንችላለን። ባለፈው የውድድር ዘመን ከፒኤስቪ ጋር በነበረን ጨዋታ የመሃል ተከላካይ ቦታ ላይ አሰልፈን ሞክረ ነው እናውቃለን። እሱ እዚህ ቦታ ላይ ተጫውተዋል። በቦታው መጫወት ልምድ አለው። ነገር ግን በዚህ ሰዓት እሱን መሃል ተከላካይ ቦታ ላይ መጠቀም ግዴታ እንደሚያስፈልገን ተስፋ እናደርጋለን። ነገር ግን የግድ ካላስፈለገን ማድረግ አንችልም። እሱም ቦታውን በብቃት እንደሚወጣው ተስፋ እናደርጋለን ሲል የአርሰናል ዋና አሰልጣኝ ሚካኤል አርቴታ ገልጿል። ሪያል ማድሪድ የአርሰናሉ የኋላ ደጀን ዊሊያም ሳሊባን ለማዛወር እንደማይፈልጉ ተናግረዋል ደግሞ ለአርሰናል መልካም ዜና ሆኖ በተለያዩ ድረገጾች ላይ እየቀረበ ይገኛል። የክረምቱ የዝውውር መስኮት ከተዘጋ ብዙም ሳይቆይ ሪያል ማድሪድ ሳሊባን የክለቡ ቅድሚያ ኢላማ አድርጎትም ነበር የሚሉ ዘገባዎች ሲወጡ እንደነበር የምናስታውሰው ጉዳይ ሲሆን፣ አርሰናልም ለኮከቡ ማንኛውንም ክፍያ እንደማይቀበሉ የተናገረ ቢሆንም ነገር ግን ከሳሊባ ጋር ለመለያየት ቢገደዱ ማድሪድ በእግር ኳስ ታሪክ ውዱ ተከላካይ ማድረግ እንዳለበት ሲገልጹም ነበር። እንግዲህ ማድሪድ ቢያንስ ለሳሊባ 8 ሚሊዮን ዩሮ የጠየቁት አርሰናሎች በመጨረሻ ማድሪድ ፈረንሳዊውን ማሳደድ ማቆሙን የተለያዩ የአውሮፓ ታላላቅ ጋዜጦች እየጠቆሙ ይገኛሉ። ሳሊባ በአርሰናል የመቆየት ፍላጎቱ በጣም ከፍ ማለቱ የማድሪድን ፍላጎት የበለጠ እንዲቀዘቅዝ አድርጎታል። የ24 ዓመቱ ወጣት በመጋቢት ወር ላይ እዚህ ደስተኛ ነኝ እና እዚሁ አርሰናል ውስጥ መቀጠል ፈልጋለሁ ሲል መናገሩ የሚታወስ ነው። የማድሪድ የመሃል ተከላካይ ፍለጋ የቀጠለበትም ጊዜ ነበረ። ካርሎ አንቾሎቲ በዚህ ውድድር ዘመን በተለያዩ አጋጣሚዎች እንደገለጹት የስፔንና የአውሮፓ ሻምፒዮና እንደመሆናችን በዚህ ወቅት በመከላከሉ ተጎጂ ሆነናል ብለዋል። ፊት ለፊት በጣም ውጤታማ እንደመሆናችን ከኋላ መስመር ብዙም ጠንካራ አይደለንም ሲል የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ተናግሯል። በዚህ ውድድር ሲዝን መጀመሪያ ላይ መናገሩ የሚታወስም ነው። በዚህ ዓመት ጨዋታዎቹ የበለጠ ፉክክር የሚታይበት ሲሆን ማድሪድም በ29 ጨዋታዎች ውስጥ 29 ጎሎች አስተናግዷል። በተያያዘ ዜና የሪያል ማድሪድ ተጫዋቾች ቅጣት ተጥሎባቸዋል። የአውሮፓ እግር ኳስ ማህበር ምርመራ በከፈተባቸው የሪያል ማድሪድ ተጫዋቾች ላይ ቅጣትን መጣሉን ትናንት ምሽት ላይ በወጡ ጋዜጣዎች ላይ ማንበባችን የሚታወስ ነው። ማህበሩ ሪያል ማድሪድ አትሌቲኮ ማድሪድን ባሸነፈበት ጨዋታ ላይ አንቶኒዮ ሩዲገር፣ ኪሊያን ምባፔ፣ ቪኒሺየስ ጁኒየር እና ዳኒ ሴባዮስ ያሳዩ ጨዋነት የጎደለው የደስታ አገላለጽ ላይ ምርመራ መክፈቱም ይታወሳል። ታዲያ ጉዳዩን ሲመረምር የቆየ የአውሮፓ እግር ኳስ ማህበር ተጫዋቾቹ ላይ የአንድ ጨዋታና የገንዘብ ቅጣት እንደጣለባቸው ይፋ አድርጓል። በቅጣቱም መሰረት አንቶኒዮ ሩዲገር 40 ሺህ ዩሮ፣ ኪሊያን ምባፔ 30 ሺህ ዩሮ እንዲሁም ሴቫዮስ 20 ሺህ ዩሮ የገንዘብ ቅጣት መጣላቸው ተነግሯል። በሌላ በኩል ተጫዋቾቹ የተጣለባቸው የአንድ ጨዋታ ቅጣት በቀጥታ ተፈጻሚ እንደማይሆንና በአንድ ዓመት ውስጥ መቀጣት እንደሚችሉም ተገልጿል ይህ ለአርሰናል መጥፎ ዜና ነው ብለን ማየት እንችላለን ምክንያቱም ዛሬ ላይ ከሚኖረው የእንግሊዝ ፕሪምየር ሊግ ጨዋታ በኋላ በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር የሩብ ፍጻሜ ጨዋታ አርሰናል ከሪያል ማድሪድ ጋር የሚገናኝ ይሆናል በዚህም እንግዲህ እነዚህ የጠቀስናቸው ተጫዋቾች በቅጣት አይሰለፉም የሚል ዜና ስንሰማ የነበረ ቢሆንም አሁን ላይ ግን በአንድ ዓመት ውስጥ በሚኖሩ ጨዋታዎች መርጠው መቀጣት እንደሚችሉ የአውሮፓ እግር ኳስ ማህበር አስታውቋል። በመሆኑም ተጫዋቾቹ በቀጣዩ የአርሰናል ጨዋታ ለቡድናቸው መሰለፍ እንደሚችሉም እየተገለጸ ይገኛል። ሪያል ማድሪ የበርንማዙን ዲን አጅሰንን ኢላማም እንዳደረገው እየተገለጸ ይገኛል። እንግዲህ ለታዳጊው የመሃል ተከላካይ በዋነኛነት እንደ ሊቨርፑልና ቼልሲ ካሉት ጠንካራ ፉክክር ይኖረዋል ተብሎ ይጠበቃል ነገር ግን ሆዓልሰን በኮንትራቱ ላይ በተጻፈው የውል ማፍረሻ ምክንያት በአንጻራዊነት ተመጣጣይ በሆነ 50 ሚሊዮን ዩሮ ክፍያ እንደሚገኝበት ክለቡ ያምናል። ማድሪድም ከዚህ ተጫዋች ሌላ የባየር ሊቨርኩሰኑን ፒሮ ሂንካፒን ለማስፈረም ፍላጎት እንዳለውም እየተነገረ ይገኛል። ምንም እንኳን እሱ የሊቨርፑል ከፍተኛ ኢላማ ቢሆንም ወደ ሌላ ዜና ስንሄድ አንቶኒ ከሪያል ቤትስ ጋር ባለው ቆይታ መደሰቱን በሚቀጥልበት ጊዜ ከማንቸስተር ዩናይትድ ጋር ስላለው የወደፊት ቆይታው ላይ ውሳኔ ለመስጠት በጣም ገና ነው ሲል ተናግሯል። በስፔኑ በኩል ስምምነት ላይ ምንም አይነት የግዣ አንቀጽ የለም፣ ነገር ግን ሪያል ቤትስ ዝውውሩን ቋሚ ለማድረግ ፍላጎታቸውን በግልጽ አሳውቀዋል። የስፖርት ዳይሬክተሩ ማኑ ፋጃርዶ አንቶኒ በሚቀጥለው የውድድር ዘመን ለማቆየት ቁልፍ ሊሆን ይችላል ሲሉም ተናግረዋል። የሪያል ቤትስ ቡድን ባልደረባው ኤስኮ በጥር የዝውውር መስኮት ወደ ስፔን ካረፈ በኋላ ባደረጋቸው 12 ጨዋታዎች ላይ አራት ግቦችን ያስቆጠረው እና ብዙ አሲስት ያደረገው አንቶኒ እንዲቆይ ለማድረግ ደጋፊዎች ገንዘብ ለማሰባሰብ ሲሉ ደጋፊዎቻቸው መሰባሰብ አለባቸው ሲል ቀልዷል። ቢያንስ ሌላ ዓመት እንዲቆይ ገንዘብ ማሰባሰብ አለብን ሲል ኤስኮም ተናግሯል። በትህትናውና ለመርዳት እንዲሁም ለመጨመር ባለው ፍላጎት ሁላችንንም አስገርሞናል። እሱ ከመጣ በኋላ ለውጥ አስተውለናል። ለእሱና ለቡድኑ ደስተኛ ነኝ። አንቶኒ በቅርቡ ሲቪያን ሁለት ለአንድ ባሸነፉበት ጨዋታ የቤትስን ባንዲራ በሜዳው ላይ ቢያውለበልብም የወደፊት ሕይወቱ ምን እንደሚሆን ሲጠየቅ እርግጠኛ እንዳልሆነም እየተናገረ ይገኛል። እዚህ በጣም ደስተኛ ነኝ፣ ግን ለመወሰን ገና በጣም ገና ነው ብለዋል። በሪያል ቤትስ ቲሸርት በየቀኑ ደስ ይለኛል። በስሜቱ ምክንያት ከደጋፊዎች ጋር ብዙ ታይቻለሁ። እኛ ብራዚላውያንም እንደዛ ነን ሲል አንቶኒ ተናግረዋል። ዩናይትድ በዚህ ክረምት አንቶኒን በአርባ ሚሊዮን ዩሮ ለመሸጥ ተስፋ አድርገዋል ነገር ግን ወደ ኦልድ ትራፎርድ የመመለስ እድል እንዳለ ሆኖ ዋና አሰልጣኝ ሩበን አሞሪም በቅርቡ ብራዚላዊውን ከማንቸስተር ርቆ ሲሳካለት በማየታቸው ደስተኛ መሆናቸውንና ለመሸጥም እንደሚፈልጉም ተናግሯል። ሪያል ቤቲስ መጀመሪያ ላይ አንቶኒ በ18 ወራት ስምምነት ላይ በመፈለግ ሌላ የብድር ውን ለመከታተልና በሻምፒየንስ ሊግ ውስጥ ቦታ ለመያዝ ከቻሉ ቋሚ የዝውውር አንቀጽን ሊያካትቱም እንደሚችሉ ተጠቁሟል። ሊጠናቀቅ ዘጠኝ ጨዋታዎች በቀሩት በዚህ የሊግ ውድድር ሪያል ቤትስ በላሊጋው ስድስተኛ ደረጃ ላይ ተቀምጦ ይገኛል። ከከፍተኛ አራቱ ስድስት ነጥቦች ርቆ በግብ ክፍያ አምስተኛ ደረጃ ላይ ከሚገኘው ቪያሪያል በስድስት ነጥብ ዝቅ ብሎ ይገኛል። ወደ ሌላው የማንቸስተር ሲቲ ጉዳይ እንለፍ። ኬቨን ዴብሮይን በዚህ ክረምት ኮንትራቱ ሲጠናቀቅ ማንቸስተር ሲቲን እንደሚለቅ አረጋግጧል። በዚህ ክረምት 34 ዓመቱ የሚሞላው አማካዩ በፔፕ ጋርዲዮላ በዚህ ውድድር ዓመት መደበኛ ጅማሪ ያልነበረው ሲሆን በፕሪምየር ሊጉ እስካሁን 12 ጊዜ ብቻ በቋሚነት ጀምረዋል። የቀጣዩ ቆይታውም መለያየት እንደሚሆን እየተነገረም ይገኛል። ከሜጀር ሊግ እግር ኳስና ከሳውዲ ፕሮሊግ ፍላጎት ጋር በተያያዘ የማንቸስተር ሲቲው የመሃል ኮከብ ኬቨን ዴብሮይ በውድድር ዓመቱ መጨረሻ ከሲቲ ጋር የሚያደርገውን ቆይታ እንደሚያጣራም አረጋግጧል። ይህን ስታዩ ወዴት እያመራ እንደሆነ ሳታስተውሉ አትቀሩም ሲል በማህበራዊ ሚዲያ መግለጫ የሰጠ ሲሆን፣ እነዚህ ጊዜያቶች የማንቸስተር ሲቲ ተጫዋች ሆኜ የምቆይባቸው የመጨረሻ ወራቶች እንደሚሆኑ ለሁላችሁም አሳውቃለሁ ሲል የተለያየ ክብር ከተጎናፀፈበት ቤቱ እንደሚለያይ ተናግሯል። ስለዚህ ምንም ነገር ለመጻፍ ቀላል አይደለም። ነገር ግን እንደ እግር ኳስ ተጫዋቾች ሁላችንም ይህ ቀን በመጨረሻ እንደሚመጣ እናውቃለን። ያ ቀን አሁን የመጣ ይመስለኛል። እግር ኳስ ወደ ሁላችሁም መራኝ እና ወደዚች ከተማ፣ ይህች ከተማ፣ ይህ ክለብ፣ እነዚህ ሰዎች ሁሉንም ነገር ሰጠውኛል። ሁሉንም ነገር ከመመለስ ውጭ ምንም አማራጭ አልነበረኝም እና ምን እንደሆነ ተመልክታችኋል። ሁሉንም ነገር አሸንፈናል። ወደድንም ጠላንም ለመሰናበት ጊዜው አሁን ነው። ሱሪ ሮም፣ ሜሶን፣ ሚሸል እና እኔ ይህ ቦታ ለቤተሰባችን ላደረገው ነገር ከፍተኛ ምስጋናን አቀርባለሁ። ማንቸስተር በልጆቻችን ልብ ላይ ለዘላለም ይኖራል። እናም ከሁሉም በላይ ደግሞ በእያንዳንዱ ልባችን ውስጥ ይህ ሁል ጊዜ ቤታችን ይሆናል። ከተማውን ክለቡን፣ ሰራተኞችን፣ የቡድን አጋሮቻችንን ጓደኞችንና ቤተሰብን ለዚህ የአስር ዓመት ጉዞ ለማመስገን ቃላት አይኖረኝም። እያንዳንዱ ታሪክ ያበቃል፣ ነገር ግን ይህ በእርግጠኝነት በጣም ጥሩ ምዕራፍ ነው። በእነዚህ የመጨረሻ ጊዜያት አብረን ተደስተናል፣ ሲልም የማንቸስተር ሲቲው ኬቨን ዴብሮይነ ተናግሯል። በ2015 ክረምት ከወልቭስበርግ ሲቲን የተቀላቀለው ኬቨን ዴብሮይነ በፕሪምየር ሊግ ታሪክ ከታላላቅ ተጫዋቾች አንዱ ሆኖ ራሱን አሳይቷል። ቤልጅማዊ ኢንተርናሽናል ለክለቡ ባደረጋቸው 413 ጨዋታዎች ስድስት የሊግ ዋንጫዎችን በማንሳት 106 ጎሎችን ሲያስቆጥር 174 ጎሎችን አመቻችቶም ማቀበል ችሏል። ለማንቸስተር ሲቲ ቡድንና አባሎች ይህ ዜና እጅግ አሳዛኝ ነው፣ እንዲሁም ለእግር ኳስ አፍቃሪ ይህ ዜና እጅግ በጣም አሳዛኝ ሆኖ እየሰማነው እንገኛለን። የማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ የመጋቢት ወር የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል። የኖቲንጋም ፎሬስት አለቃ ኑኖ ስፕሪቶ ሳንቶስ የአሰልጣኝነት ሽልማቱንም መውሰድ ችሏል። ጨዋታዎች ዝርዝር የተቋረጠ ቢሆንም ለቀያይ ሰይጣኖቹ ከአርሰናልና ከሌስተር ሲቲ ጋር ባደረጓቸው ሁለት ጨዋታዎች ምንም ሽንፈት ያላስተናገዱ በመሆናቸው ፈርናንዴዝ ዩናይትድ በሁለቱ ጨዋታዎች ባስቆጠራቸው አራቱም ጎሎች እየተሳተፈ ሲሆን ሁለት ጊዜ መረብ ላይ በማሳረፍና ሌላ ጨዋታዎችንም በመቋቋም በፕሪምየር ሊግ ታሪክ የምንጊዜም ወይንም የጎላ ግቢነቱን አምሳ አድርሷል። ፖርቹጋላዊ ኢንተርናሽናል ይህንን ሽልማት በ2024 ጊዜ ያሸነፈ ሲሆን አሁን ደግሞ ለአምስተኛ ጊዜ ድልን ተጎናጽፏል። ይህም በዲቪዚዮን ታሪክ ብዙ ሽልማቶችን በማግኘት ወደ ሶስተኛ ደረጃም ከፍ አድርጎታል። ብሩኖ ፈርናንዴዝ አምስት ድሎችን በማግኘትም ከዋይኒሮኒና ሮቨን ባምፐርሲ ታሪክ ጋር አብሮ ተቀምጧል። ስቲቨን ጀራርድ እና ክርስቲያኖ ሮናልዶ በስድስት እኩል ሲሆኑ ሃሪ ኬን ሶስት አንስቷል። እንዲሁም ሰርጁ ጉዌሮ እና መሐመድ ሳላህ በሰባት ዋንጫዎች በልዩነት ይመራሉ። የመጋቢት ወር ምርጥ ተጫዋች እጩዎች ዣን ሪክነር ቤልጋርዴ ወልቨር ሃምፕተን ወንደረርስን ሲወክል፣ አንቶኒ ላንጋ ከኖቲንጋም ፎረስት፣ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ኒኮላ ሚሊንኮቪች ከኖቲንግሃም ፎሬስት፣ ዴክላን ራይስ ከአርሰናል፣ ጃን ፖል ቫን ሄክ ከብራይተን ሆቭ አልቢየን ከብራይተን ሆቭ አልቢየን የተጠቆሙ ሲሆን ከነዚህ ተጫዋቾች መካከል የማንቸስተር ዩናይትዱ ብርኖ ፈርናንዴዝ አንደኛ በመሆን ዋንጫውን መውሰድ ችሏል። የመጋቢት ወር አሰልጣኝ እጩዎችም ሩበን አሞሪም ከማንቸስተር ዩናይትድ ፋቢያን ሃርዜለር ከብራይተን ሆቭ አልቤን እንዲሁም ኑኖ ስፕሪቶ ሳንቶስ ከኖቲንጋም ፎሬስት ሲሆኑ የኖቲንጋም ፎሬስቱ ኑኖ ስፕሪቶ ሳንቶስ የአሰልጣኝነት ዋንጫውን ማንሳት ችሏል። ከዚህ በተጨማሪ እንግዲህ በእንግሊዝ ፕሪምየር ሊግ የሰላሳ አንደኛ ሳምንት ጨዋታዎች ዛሬ ከ8 ሰዓት ተኩል ጀምሮ የሚቀጥሉ ሲሆን አምስት ጨዋታዎችም የሚከናወኑ ይሆናል። ከነዚህም ጨዋታዎች መካከል ኤቨርተን ከአርሰናል ስምንት ሰዓት ተኩል ሲካሄድ ከአስራ አንድ ሰዓት እስከ አንድ ሰዓት ተኩል የሚከናወኑ ጨዋታዎችም የሚከተሉትን ይሆናሉ፣ ክሪስታል ፓላስ ከብራይተን ኤንድ ሆቭ አልቢዮን፣ ኢፕስዊች ታውን ከወልቭስ፣ ዌስትሃም ከበርንማውዝ እንዲሁም አስቶን ቪላ ከኖቲንግሃም ፎሬስት።